ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን ዛሬ መጋቢት ስምንት ወይም ማርች 18 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክና ሼር እንዳይረሳ እያለን ወደ ዕለቱ የምንዛሬ መረጃዎችን መረጃዎች እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 154 ብር ከ25 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 130 ብር ተገዝቶ 132 ብር ከ60 ሳንቲም እየተሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 168 ብር ከ34 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 142 ብር ከ12 ሳንቲም ገዝቶ 144 ብር ከ96 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገቢያ 175 ብር ከ11 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 146 ብር ከ34 ሳንቲም ገዝቶ 149 ብር ከ27 ሳንቲም እየሸጠ ነው። በንግድ ባንክ 136 ብር ከ07 ሳንቲም ገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 107 ብር ከ88 ሳንቲም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 እየሸጠ ነው። የቻይና ዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 17 ብር ከ77 ሳንቲም ገዝቶ 18 ብር ከ12 ሳንቲም እየሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ነው። አንድ ፓውንድ በጥቁር ገበያ 200 ብር ከ35 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘር የሚገኘው ባንክ ወጋገን ባንክ ሲሆን 166 ብር ከ68 ሳንቲም ገዝቶ 170 ብር ከ02 ሳንቲም እየሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 501 ብር ከ12 ሳንቲም እየተመነዘረ አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ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 እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የጅራ ባንክ ሲሆን 34 ብር ከ21 ሳንቲም ገዝቶ 34 ብር ከ90 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 401 ብር ከ11 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 217 ብር ከ91 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 410 ብር ከ01 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ21 ሳንቲም እየተመነዘረ ይገኛል። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ05 ሳንቲም እየተመነዘረው እየተመነዘረ ነው የዛሬው